ዴማሆፕ ሪል ስቴት በሲግናል 100% ተሰርቶ ያለቁ ቅንጡ መኖሪያ ቤቶች በቦሌ መዳኒ ዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች በመጠናቀቅ ላይ የሚገኘው የቦሌ አዳያባ ሳይታችን በመጪው ታሕሳስ 2018 ዓም ቁልፉን ልናስረክቦ ሽር ጉድ ላይ ነን። ዴማሆፕ ሪል ስቴት ቀድሞ የገዙ ደንበኞቹን እንኳን ደስ አላችሁ እያለ ከፍተኛ የንግድ እንቅስቃሴ በደራበት በታላቁ ሾላ ገበያ አካባቢ የንግድና የመኖሪያ ቤቶችን ሳትገዙ እድሉ ላለፋችሁ ሽያ ሻጩ እየተጧጧፈ ስለሆነ ይፍጠኑ እንሎታለን። ለልዩ ልዩ ፕሮግራሞች የሚሆኑ ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂምና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። ደማሆፕ ሪል ስቴት ቅንጦት ይገባውታል። በማስቀደም ንግግሬን የሚጀምረው ክልላችን ሀገራችን ባጋጠማት የሕልውና የጸጥታ ችግር ውስጥ አንፃራዊ ሰላም አሁን ለደረስንበት እጅግ በጣም የተሻለ አንፃራዊ ሰላም እንዲሰፍን ትልቅ አበርክቶ ለተወጣችሁ ጀግናው የሀገር መከላከያ ሰራዊት አመራሮችና አባላት ለፌዴራል ፖሊስ አመራሮችና አባላት ለብሔራዊ መረጃና ደህንነት አመራሮችና አባላት፣ ለክልሉ ፖሊስና የሚሊሻ አመራሮችና አባላት፣ ለሰላም ወዳዱ ህዝባችን፣ ለመንግስትና ለፓርቲያችን ብልጽግና አመራሮችና አባላት እንዲሁም የኢትዮጵያን ሰላም ለመደገፍ ለሰጡ አካላት ሁሉ በቅድሚያ በኢፌድሪ መንግስትና በራሴ ስል ምስጋና ማቅረብ እፈልጋለሁ። በዚህ ኢትዮጵያ ትቀጥላለች አትቀጥልም በሚል ከፍተኛ ትንቅንቅ ውስጥ ባለፍንባቸው ማነቆች ሁሉ የህይወት መስዋዕትነት ለከፈሉ ጓዶቻችን ኢትዮጵያውያን ሁሉ ምስጋና ማቅረብ ያስፈልጋልና ላመሰግን እፈልጋለሁ። የለውጡ መንግስት ስራ ሲጀምር የጀመረው ከኤርጎኖሚክስ ነው። ኤርጎኖሚክስ የስራ አካባቢ ምቹ ማድረግ ለስራ የተመቸ አካባቢ፣ ንጹህ አካባቢ፣ ለፈጠራ የተመቸ አካባቢ መገንባት የቅድሚያ ቅድሚያ የተሰጠው ትኩረት ነበር። ሁላችሁም እንደምታስታውሱት ክቡር ጠቅላይ ሚኒስትራችን ከቢሯቸው ጽዳት ጀምረው የቤተ መንግስቱን ዙሪያ ወደ ማጽዳት የአንድነት ፓርክ፣ የወዳጅነት ፓርክ፣ የገበታ ለሸገር የገበታ ለሀገርና ለትውልድ ፕሮጀክቶችን ወደ መገንባት ከቢሮ የወጣው ወደ ሌሎች ክልሎችም የተዛመተበትና እንደነ ጎርጎር አይነት እጅግ ታሪካዊ በተለይም በጎጃምና በጎንደር መካከል የሚገኝ እንቁ የሆነ ታሪካዊ ቦታ እስከ ማልማት እና ሌሎችም የደረሰ ስራ ነው የተጀመረው። እነዚህ ስራዎች ለአማራ ክልል ሕዝብም የተሰጡ ቱርፋቶች ነበሩ። ይህ ስራ ብልጽግና ከራስ ጽዳት ይጀምራል ከሚል ፍልስፍና የተነሳ ሁሉም ሰው ራሱን ካጸዳ ሌላ ሰው የሚመለከተው እንደ ጽዱም፣ እንደ ኩሩም እንደ ጥሩ ሰው ቁመና ነው። በእኛ አካባቢ አባባል ልብሴን ኖር በላው ይባላል። ልብሴን ኖር በላው ምንም የሚኖረው ምን ጸዳ ያለ የለበሰ ሰው ሲገኝ ቅድሚያ ይሰጠዋል። ስለዚህ ሀገራችንን ወደ ማጽዳት እና መጨረሻው ወደ ኮሪደር ልማት የተሸጋገረ ፕሮጀክት የነበረበት ነው። የአማራ ክልል ያሳለፍናቸው የለውጥ አመታት፣ በሁለት የትውልድ የትግል አውዶች ወይም ደግሞ የመንታ ተጋድሎ ላይ የሚገኝ ክልል ነበር። እነዚህ ባዳና ባንዳ፣ በአንድ በኩል እነሱን የመታገልና ሰላማችንን የማስጠበቅ ትልቅ ፈተና በሌላ በኩል ደግሞ ብልጽግናን ለማምጣት ከድህነትና ኋላቀርነት ጋር ያለው ትግል ነው። ሀገራችን ኢትዮጵያ ከዚህ በፊት ለአፍሪካውያን ወንድሞቻችን ለጥቁር ሕዝቦች አለመገዛትን በቅኝ ለነጭ አለመውደቅን በአድዋ ጦርነት ያስመሰከረች ሀገር ናት። አሁን ደግሞ ያ ብቻ በቂ አይደለም አገር በደንብ ብቻ ሳይሆን የሚጠበቀው በላብ ጭምር ነው በሚል የመጡ መንግስትና ፓርቲያችንን ብልጽግና በርካታ የልማት ስራዎችን እየሰራ ነው። የማይደፈሩ ስራዎችን እየደፈረ ነው። ስለዚህ በእነዚህ ትሩፋቶች የአማራ ክልልም እጅግ ተጠቃሚ ነው። ባህር ዳር ከተማ ሁላችሁም ምናልባት በቅርብ ከሌላ ቦታ የመጣችሁ እንግዶች ካላችሁ ባህር ዳርን ከአንድ ዓመት በፊት ማየትና ባህርዳርን ዛሬ ላይ አንዳደለ ይሄ የክልሉ ቢሮ ብቻ ሳይሆን የፖሊስ ኮሚሽን ቢሮ ብቻ ሳይሆን ከፕሬዚደንቱ ቢሮ ጀምሮ የጠቅላይ ምክር ቤት ፕሬዚደንቱና ሌሎች እጅግ አስደማሚ ስራዎች ተሰርተዋል። አካባቢን ማጽዳት፣ ቢሮን ማጽዳት እና የተመቸ የስራ አካባቢን መፍጠር እዚያ ተቋም ውስጥ ለሚሰራ ሰው ትልቅ ጸጋ ነው። እዚህ ተቋም ውስጥ ነው የማገለግለው። እዚህ ነው የምሰራው። አንድ ቀን እዚህ ቢሮ ውስጥ መጥቼ ልሰራ እችላለሁ የሚል ተስፋ እንዲሰንቅ የሚያደርግ ነው። ስለዚህ ይሄ በሁሉም ስኬታማ እና ድልን እያስመዘገበ ያለ ክልል መሆኑን መግለጽ ያስፈልጋል። በብዙ መመዘኛ ወደኋላ የቀረ ክልልም አይደለም። ጠላቶች እንደሚያዋሩት አይደለም። በግድ ፖሊስ በአስተሳሰብ በአመለካከት መታጠቅና መለወጥ አለበት። አንዱ የስራ አካባቢ ነው፣ አደረጃጀት ነው። እነዚህ ብቹ ናቸው፣ ለሚቀጥለው ስራ መስፈንጠሪያ ናቸው። ነገር ግን አመለካከቱና አስተሳሰብ የፖሊስ ህዝባዊ ነው። ሁላችንም እንደምና ፖሊስ ለአማራ ክልል ብቻ የተለየ ህግ የሚወጣለት አ ኢንተርናሽናል ኮሚሽነር ጀነራል ይባላል። ህዝብን ለማገልገል በህዝብ የተመረጠን መንግስት ለማገልገል ሰላምን ለማስጠበቅ የህዝብን ሰላም የሚያወቁ አካላትን በህግ ለመጠየቅ የሚያስችል አሰራር ያለው ከእርምጃ ይልቅ ንግግርን፣ ምክክርን፣ ዲያሎግን የሚያስቀድም ነው ፖሊስ ልዩነቱ። ስለዚህ ይሄንን ለመስዋዕትነት ለመለየው ለዓላማው ዝግጁ የሆነ ፖሊስ መገንባት እስካሁን ከተሰራው ስራ ከባዱ ነው። የሰው ጭንቅላትን፣ የሰው አስተሳሰብን፣ አመለካከትን መቀየር ወታደር በፈንጅ ላይ ተረማምደህ ፈንጁን አምክነውና ሄደን ጠላትን መደምሰስ አለብን ተብሎ ሲታዘዝ፣ ወደኋላ ላይ በአላፊው ሲታዘዝ ለምን አላማው ነው የተቀረጸበት ነው የታዘዘው ሊፈጽም ነው መለየውን ያደረገው። ስለዚህ ፖሊስ ቅድም ካልኳቸው ነገሮች በመነሳት የአማራ ክልል ፖሊስ ሶስት ነገሮች ላይ አተኩሮ መስራትና መቀየር አለበት ብዬ አስባለሁ። አንደኛው ክልሉን አሁን ከቀሩ ባዳዎችና ባንዳዎች ተከላክሎ ህዝቡ የሚፈልገው ልማት የሚፈልገውን ወጦ መግባት የሚፈልገውን እድገት እና ይሄ ታታሪ ሕዝብ ከሌሎች ወንድም እህት ብሔረሰቦች ጋር ተሳስሮ ለመልማት ያለውን መሻት እንዲያረጋግጥ ይሄ ፖሊስ ላይ ይወደቀ የመጀመሪያው ተጋፋት ፖሊስ ነው። ምክንያቱም የክልሉን ሕዝብ ሰላም፣ ደህንነት ማረጋገጥ ተልቆ ስለሆነ ይህን ፈጥኖ መፈጸም ያስፈልጋል። ይሄ ደግሞ በእያንዳንዱ አባል በእያንዳንዱ አመራር ልቦናና ጭንቅላት ውስጥ መስረጽ አለበት። ሁለተኛው ላመነበት ቃልና ቅድም ላልኩት ተልእኮ መስዋዕትነት መክፈል ወደኋላ ማለት የለበት ሲገባ ቃለ መሐላ ፈጽሞ የገባው ህዝቤን ፍጥቃት እከላከላለሁ በህዝብ ለተመረጠ መንግስት አገለግላለሁ ለመስዋትነት አልሸሽም ለህዝብ ክብር ሲባል ብሎ ይህም መቅረጽ ያስፈልጋል። እየመጣ ነው፣ ብዙ ለውጦች አሉ። አሁን ግን ቀሪ ስራዎችን መስራት ስለሚያስፈልግ ነው ማነሳቸው። ሶስተኛው ልቡ አስተሳሰቡና እጁ ከሦስት ነገሮች የጸዳ መሆን አለበት፣ ፖሊስ አንደኛው ጽንፈኝነት እስካሁን በተለይ ባሳለፍ ናቸው ከደርግ ውድቀት በኋላ የመጣው እጅግ የከረረ ጽንፈኝነት፣ የሃይማኖት ጽንፈኝነት፣ የፖለቲካ ጽንፈኝነት፣ የኢኮኖሚ ጽንፈኝነት፣ በሁሉም ላይ ጽንፍ ማሰብ ከማንም አያግባባል የሆነ ኮርነር ስቶን ላይ ተቀምጦ አይደለም መነጋገር ያስፈልጋል መግባባት ያስፈልጋል የእኔ ብቻ ነው ትክክል ካለ ከማንም ጋር አይነጋገርም ማለት በሁሉም ያለው የፅንፈኝነት አስተሳሰብ ፖሊስ ውስጥ መስጋት አለ ፖሊስን አይመጥንም መለያውን አይመጥንም የተሰጠውን ተልዕኮ አይመጥንም ግዳጁን አይመጥንም ይሄ በጭንቅላቱ ውስጥ በልቦናው ውስጥ ያስቀመጠ ፖሊስ የፈለገው ግዳጅ ይሄድ የታዘዘው ድረስ ፖሊስ ከፅንፈኝነት መጽዳት አለበት። ሁሌም ቢሆን በትክክለኛው ቁመና ውስጥ መቆሙን ማረጋገጥ ያስፈልጋል። ይሄ ሰው ጭንቅላት ላይ የሚሰራበት ስልጠና ያስፈልጋል፣ ውይይት ያስፈልጋል፣ ንግግር ያስፈልጋል። ክልሎች ስፔሻል ፎርስ ሳይሆን መገንባት ያለባቸው ፖሊስ። ፖሊስ ደግሞ ቅድም ያልኩት ነው የምግባት ስለዚህ ቅድም ካልኩት ካስተሳሰቡ ከጽንፈኝነት ጋር ይሄ ደግሞ ሲያያዝ አስቡ። የክልላችንን አናት የመጣን ስፔሻል ኮርስ አይደለም፣ ለሀገር ታውትና ለራሱ በክልል ውስጥ ጠንቅ የሆነው ያዳለ ፖሊስ በዲሲፕሊን መገንባት አለበት፣ ከጽንፈኝነት የጸጣ መሆን አለበት የምንለው ለዚያ። ሁለተኛው ወጠኝነት ጽንፈኝነት የወለደው ሊሆን ይችላል። ባለፈው የነበረው ሰላሳ አመት ስርዓት ኢትዮጵያን ለመጥራት የሚጠየፍ የሀገር መሪ፣ እግዜር ያሳያል። የመዝቀጥ የመጨረሻው ነገር የምትመራውን ሀገር አሟልተህ ስሙን አለመጥራት። ተመለሱና ቪዲዮው ሊዩ የድሮች የጠቅላይ ሚኒስትሮች የሚናገሩት ኢትዮጵያ ማለት ይጠየፋል። አገር የመሩ አይ የባህር በር እኮ በዚህ በኩል የሸረፍ ነው። አማራ የሚባል እንዲናደድ ነው እኛን ስለማይወድን። በድብረ ያው የወጡ ሪከርዶች ሁላችሁም አዳምጣችኋቸው። ካላዳመጣችኋቸው አዳምጧቸው። የከረረ ነው። ከዚህ የጸዳ መሆን አለበት ፖሊስ ከጎጠኝነት እንዳገር ብሔር እየጠራን እንናገራለን እንጂ እኛ ወደ ራሳችን ወደ ክላችን ሲመጣ ደግሞ እንደገና ዞን እየጠራን እንትን እንላለን። ከዞን ውስጥም ወረዳ እየጠራን ከወረዳም ውስጥ ቀበሌ እየጠራን ደግሞ የሚገርመው በስልጣን ላይ ያለው ሰው ነው ይጠራል። ይስራም አይስራም። በቃ ከዚህ ስለሆነ እንደዚህ ነው። ከዚህ መስዳት አለበት ፖሊስ። ፖለቲከኛው ለራሱ ይፋታል ለራሱ ያስተካከላል። ብልጽግና አሁን ብዙ ነገር እያስተካከለ ነው። እንደ ትናንቷ አደለ በክልል ተለይቶ አንዱ የሆነ መግለጫ ሌላ የሆነ መግለጫ የሚሰጥበት ዘመን መቼስ አንድ አመት ያለፈን ይመስለኛል። ብዙ ነገር አስተካክላል። ፖሊስ ላይ ይሄ ሲገባ ደግሞ በሽታ ነው ትልቅ ነጠርሳ ፖሊስን ያፈርሳ ጎጠኝነት በማረጉ ነው የሚታኛል። በኃላፊነቱ ነው ስራ የሚሰጠው እያንዳንዱ አባል ነገ እዚያ ቦታ ላይ ሲደርስ ፍትሃዊነትን ማስተናገድ ከከበደ ካየለ ከዚህ ቦታ ከዚህ ቦታ የሚል መነጋገር ከጀመረ ፖሊስ መጥፎ ነው። የትም ቦታ ሄዶ መስራት አለበት። ፖሊስ ፌደራል ፖሊስም እኮ አመራሮች የሚወስድ ከየክልሎች ነው የሚቀይረው አርማና መለዮ ነው እንጂ ፖሊስ ፖሊስ እዚህ ያለ ኮማንደር፣ ፌደራል ፖሊስ ካለ ኮማንደር የሚለየው ነገር ተመሳሳይ ነው። ዶክተር የፖሊስ ጀርመን ሄዶ ሊሰራ ይችላል፣ ሱማሌ ሄዶ ሊሰራ ይችላል። ስለዚህ ፖሊስ ከጎጠኝነት የጸዳ መሆና ነበር። ሶስተኛው ከሌብነት የጸዳ መሆና ነበር። ህዝባችን የምንሰርቃትም ሳይሆን የምናስተባብርም ያቃ ህዝብ ውስጥ ነው። ህዝቡን እንደ ጥቁር ሰሌዳ በታዩት ጥቁር ሰሌዳ ውስጥ እንደ ተጫረች ነጭ ቾክ ነው የሚያየው ነጭ ቾኳ ጎልታ ትታኛለች። ትንሽ ጠቅ አድርገን በቾክ የምንነካት ነገር ከጥቁር ሰሌዳው በላይ ትታኛለች። እኛም እንደዚያ ያለ ህዝቡ ውስጥ ፖሊስ በትንሽ በትልቁ እጅ መንሻ ከፈለገ መለየው ትቶታል። አይ ፖሊስ እንዲካረገር ማ ህዝቡ ህግ ይፈልጋል። ህግ እንዲዳኝ ይፈልጋል። በነፃነት በፍትሐዊነት ያላ ሎ መዳኘት ይፈልጋል። ከነዚህ ከሶስት ነገሮች ማስጋት ክቡር ኮሚሽነር ጀነራል ጸዳ ያለ ቢሮ እንዳሳዩኝ፣ ጸዳ ያለ ቴክኖሎጂ እንደጀመሩ ሁሉ እነዚህም ሶስት ነገሮች እያንዳንዱ አባል ላይ እያንዳንዱ አመራር ላይ የነጣ ነገር እንደ ቢሮ ጸዳ ያለ ነገር እስከሚሰሩ ድረስ አደራ እንዳይተኙ። እስካሁን ላለው እናመሰግናለን። ለወደፊቱ እነዚህ ሶስት ነገሮች ፖሊስ ላይ መሰራት አለባቸው የሚል ማሳሰቢያ ለመስጠት ነው። ዛሬ የደረስንበት ደረጃ ለትናንቱ መዳረሻ ነው፣ ለነገው ግን መነሻች ነው። ትናንት ሆነን ስናየው እዚህ ብንደርስ ስለነበር ዛሬ ሆነ ስናየው ደግሞ የትናንቱ አልቋል፣ ዛሬ ላይ የነገውን ደግሞ ሌላ መነሻ የምንጀምርበት ነው እና የጀመርነው ሪፎርም በፈጠራና ፍጥነት መቀጠል አለበት። አሁን በጀመረው ግደት ይህ ቢሮ ላልስታሳት ሁለቶ ሶስቶ በታች ነው። እንደዚህ ተሰራ አንዳንዴ መስራት ጥሩ ነው፣ ያስቀናል። የፍርድ ቤቱ ህንፃ እንትን ሲል ኮሚሽነሩ ደግሞ ይህን ሲጀምሩ የዋና ኦዲተር ቢሮ እንትን ነበረ እና እሱ ራሱ አሁን ጸዳ ብሎ ስንገባ በጣም ደስ ይላል። የባህርዳር ከተማ ከንቲባ፣ በዚህ አጋጣሚ በጣም አመሰግናለሁ። እሳቸው ናቸው የቀቡት ሲባል ስለሰማ መመሳሰል፣ አንዱ የተለየ ቢሮ ሌላው የተለየ ቢሮ እንዳይሆን ሁሉም ባለው አቅም እየሰራ ነው። ስለዚህ በፈጠራና ፍጥነት የታጀመ ስራ መስራት ያስፈልጋል። ክልሉ የሚመጥን የፖሊስ ኃይል ማደራጀት መገንባት፣ ቀሪው ከባድ ስራ ነው። ይህንን በአስተሳሰብና በአመለካከቱ ህዝባዊ የሆነ በአደረጃጀቱና በማድረግ አቅሙ ደግሞ የተመሰከረለት ጥላት የሚፈራውና ህዝቡ የሚመካበት ፖሊስ ኃይል ማደራጀት ያስፈልጋል። እንግዲህ እነዚህን ካነሳው ይሄ ከባድ ስራ በእርግጠኝነት ኮሚሽነሩና ሌሎቻቸው ይሰራሉ ብዬ አስባለሁ። በመጨረሻ ለማሳሰብ ፈልገው አንደኛው የአማራ ክልል እንዳይረጋጋ ያልሆነ ፖለቲካ በማምጣት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴዎችን የሚገድቡ የሚያበላሹ አካላት በትውልድ ላይ የሚጫወቱ አካላት ትናንትና ሀሳባቸው ሩቅ ነበር። ዛሬ ደግሞ ሀሳባቸው እዚያቸው ጓዳቸው ውስጥ ዋሻ ውስጥ ያደረጉ አካላት የኛው ተላላኪ ባንዳዎች የሚሆኑ የሚልኳቸው ባዳዎች ትናንት አልተሳካላቸው፣ ዛሬም አይሳካላቸው፣ ነገም አይሳካ ናቸው። ወደ ሰላም ካልመጡ ይጠፋል። የጀመሩት መንገድ እጅግ በጣም አጥፊ መንግስት ደጋግሞ ወደ ሰላም እጁን ሰጥቷል። ሰላም ያስፈልጋል ብለል በሰላም በርካታ ኃይል ተመልሶ ወደሚገባው ስራ ገብቷል። የቀሩ ኃይሎችን አብሮ መስራት አብሮ ማደግ ለብልጽግና እጅግ ወሳኝ ነውና የትኛውን ክልል የተረጋጋ ሰላም የሚሰራ ቢሆን ግጭት ውስጥ ያለ ሁሉም እኩል የመልማት እድል ተሰጥቶታል። ይህን እድል መጠቀም የህዝቡ ያማራሩ ድርሻ። ስለዚህ ክልላችን ወደኋላ ለመጎጠጥ የሚፈልጉ ኃይሎች ስካውን በአንድ ልጅ ህግ ማስከበር፣ በሌላጅ ደግሞ የልማት ስራ እየተሰራ ነው። ይሄ ህንፃም ዚያ አንዱ ምስክር ነው እና በዚህ አጋጣሚ ሰላምን እንዲመርጡ ምክሬን ለመለገስ ነው። ካልሆነ ግን ከምን ጋር የተገኘ ሰሊት አብረ ተወቀጥ ነው እና ከባዳቸው ጋር ከባዶቻችን ጋር የኢትዮጵያ መፍረስ ከሚፈልጉ ኃይሎች ጋር አብረው የሚሞቱ ናቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቸውናል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ኖሩ በባህላችን በሃይማኖታችን ነው። ከዚህ ነገር መጸየፍ አለባቸው ብዬ መክሬ ለመለከስ ነው። ሁለተኛ የክልሉ የፖሊስ ኃይል የተደራጀው የፖሊስ ኃይልን ይሁን መደበኛ የፖሊስ ኃይል የጀመራችሁ ትንኮን እጅግ አስፈላጊና ወቅታዊ ነው። ዛሬ ያየነው ነገር አስደማሚ፣ ብዙ ቦታዎች የማናየው ምናልባትም ፌደራል ፖሊስ ላይ የምናየው ለሌሎችም ምሳሌ የሚሆን ስራ ነው። ይሄ የፌዴራል መንግስትም የክልሉ መንግስትም እስካሁን በደገፈው ልክ ድጋፋችንን አሟልተን እንቀጥላለን። ቅድም ወዳልኳቸው የፖሊሳዊ ቁመና እስከሚመለስ ድረስ የፌደራል መከላከያ ሰራዊትም የፌደራል መንግስትም እኛም እንደተወላጅ ደግሞ ባለን ግማሽ ጎን አላፊነት ድጋፋችን እንደማይለያችሁ በዚህ አጋጣሚ ለመናገር እፈልጋለሁ። ሶስተኛ እንቁ ባለሀብቶቻችን፣ ትናንትን ችግር በገጠመን ጊዜ ከጎናችን የተሰለፉ ብጽግና የለውጡ መንግስት የሚያስበው በመንግስትና በባለሀብቱ እንዲሁም በህዝቡ ትብብር ብጽግና እናረጋግጣለን ብሎ መንግስት ብቻው የሚሰራው ስራ እንደሌለ ከዚህ በፊት ካለፉ መንግስታት ትምህርት መውሰድ ያስፈልጋል። ደርግም ህብረተሰባዊነት ብሎ የጀመረው ፌል አርጓል። ያን ግን ልማታዊ መንግስት ብሎ የጀመረው ራሱን ኮረፕሽን ውስጥ ነው ተዘፍቶ ያገኘው። ስለዚህ የልማት ምንጩ ህዝቡ፣ ባለሀብቱ ራሱ መንግስት ጭምር ናቸው ብሎ ያላል። ስለዚህ በሁሉም ዘርፍ ያደረጋችሁት ተሳትፎ እዚህ ህንፃ ግንባታ ላይ ይህንን ህንፃ በንግግርና በድርድር ከመስጠት ጀምሮ ከመስጠት ማለቴ ቢከፈላቸው ግን ደግሞ ደስተኛ ሆነ ለፖሊስ ያልሆነ ብለው ማለት ከዚያ የተሰጠውን ደግሞ በማሳመር በኩል የተሳተፋችሁ እንቁባላቶቻችን ሁሉ በዚህ አጋጣሚ በፌዴራል መንግስትና በራሴ ስም ምስጋና ለማቅረብ እፈልጋለሁ። አራተኛ እና የመጨረሻው ለሁሉም አካባቢ ቅድም እንዳልኩት እኩል የመልማት እድል ተሰጥቷል። ቆሞ የሚጠብቅ የለም። ሰላሙን ጠብቆ ልማቱን ሊጠቀም የሰራ ፈጥሮ ወደ ብልጽግና ማማ ይሸጋገራል። ወደ ብልጽግና ማማ የሚሸጋገሩ አካባቢዎች ሁላችንም እንደምናቀ ቀጣሪ ይሆናል፣ ልማት ስላል ወደ ብልጽግና የማይገቡ አካባቢዎች ደግሞ ተቀጣሪ ነው ይሆናል። ስለዚህ የክልላችንን ሰላም ፈጥነን መመለስ ለስራችን እጅግ የተሳካ ሁሉም ተንቀሳቅሶ የሚነግድበት ሁሉም ተንቀሳቅሶ የሚሰራበት አካባቢ መፍጠር የህዝቡ፣ የአመራሩ፣ በተለይ ደግሞ የፖሊስ ሰራዊቱ እና እንዲሁም የጀግና መከላከያ ሰራዊት የስራ ድርሻ ቢሆንም ለዚህ ስራ ሁላችን መትጋት መስራት አለብን። ምክንያቱም የክልሉን ህዝብ ወደፊት የወደፊት ህልውና ችግር ውስጥ የሚንገር ችግር ስለሆነ በሙሉ አቅማችን እንዳንሰራ መሰናክል ስለሆነ ይህንን የሚወጋ እሾህ ፈጥነን መንቀል እና ፈጥነን ወደ ስራ መግባት ያስፈልገናል እላለሁ። በሌላ በኩል ይሄ የተጀመረ ሪፎርም በአንድ እጁ ፖሊስ ህግ እያስከበረ በሌላ እጁ ደግሞ ይሄንን የመሰለ ነገር በመስራቱ ነገ ከነገ ወዲያ ደግሞ አሁን ምቹ ቢሮ ተገኝቷል። ምቹ ያሉን ነገሮች ለማስተካከል የሚያቅተው ነገር ስለሌለ ሁሉም የፖሊስ ሰራዊት ከጀግና ያገር መከላከያ ሰራዊትና ከፌደራል የጸጥታና ደህንነት ኃይሎች ጋር በመተባበር ክልል ውስጥ ያሉ ተላላፊዎችን ፈጥኖ ልክ ማስያዝ ወይ ወደ ሰላም የሚመጡበትን ካልሆነ ደግሞ ህግ የሚከበርበትን አማራጭ አልፏል አልፏል። ቦታ የሚታዩ ነገሮች ማስተካከል ለነገ የማይባል ስራ ነው ላለው በድጋሚ እጅግ በጣም እዚህ ስራ ውስጥ ለተሳተፋቸው አካላት በሙሉ የፌዴራል ተቋማትን፣ የክልሉ ተቋማትን፣ የክልሉ ፕሬዚዳንት ጨምሮ ካቢኔያቸው፣ ኮሚሽነር ጀነራል እና ምክትሎች እንዲሁም በሙሉ የተሳተፉ አባላት፣ ባለሀብቶች ይህን ህንፃ